ሰዎች እንዴት ናቸው? ዴና ናቸው። ቤተሰቦች አማሮ ናቸው። እኔ ያለ ዝጌር ምስኪን ስላማቸው የበዛ ይምላቸው። እኔ በጣም ዴና ነኝ። ጸግሽና ዳኒ ተመችታ ጌታ በጣም ተመችኝ። በጣም ዳኒ የት ሀገር ነው ሽማግሌ ቤተሰቡ ጋር ሚሄደው? ጸግሽ ጋር ሚሄደው ደግሞ ውጭ ወጥቶ የሚቀበሉ ጸግሽናት ቤተሰብ ነው። ደግሞ የት ሀገር ነው ሽማግሌው ሲልኝ አማች የሚሄደው ዳኒ እንደ ያንተ ነገር ተመችቶኛል። እንተው እንደው እንደው መከራ ባለፈው ጸግሽ ውስኪን፣ ሊካል ሽማግሌ የት ሀገር ነው ለልዩ ለልጅቶ ቤተሰቦቹ ጋር የሚሄደው እንጂ፣ የት ሀገር ነው ፍቅረኛዋ ጋ ሽማግሌ የሚሄደው እስቲ ዳኒ

ልሰማን አልቻለችም ማለት ነው ወይ? ነው ቁጭ ብለን መማከር አለብን። እነሱንም ቢሆን ያላዩትን እይታ እንዲያዩ እናደርጋቸዋለን። ብሮከአበራማ ጸቅጅ ከሆናል። እኔ ጋሺ ልንገሯችሁ ይህ የመጨረሻ ሙከራኝ ነው ማለት በቃ ይህን ካደረግኩ በኋላ ቤተሰቦቿን እናንተ ማውራት ከቻላችሁ እና ካወራችሁ የሚስማሙ ያላትን እንዴት አብርዳ ምንስማማ ከሆነ ካልሆነ፣ ግን ከዚህ በኋላ በምንም ነገር እንደዚህ አይነት ነገር አልሞክርም። ተመልሽ ወደዚህ አልመጣም። አይ ዳን አደለም፣ እንደሱ አይደለም። እኔ አይ በፍጹም አላደርገውም ከዚህ በኋላ። አንተም እንደሱ አትበል። እኛ እስከ መጨረሻው መሄድ ያለብን ደረጃ ድረስ እንሄድና ነገሮችን እናስተካክላለን። በቃ እሱ ይሻለኛል። ማ አዲስማ የመጣው ሰው ከአንተ ይሻልሃል ካለች በቃ በስህተት ይመስለኛል አቶ በላይ በዛ ላይ ምን መሰለ፣ እኔ ደግሞ አንድ የገባኝ ነገር የታየኝ ነገር እሱን ነው። ማገባው ስሙን እንኳን አታቋም፣ ቤተሰቦቿም ላያውቁት ይችላሉ። ዝም ብሎ የተነገራቸው የሆነ ነገር፣ ከበስተኋላ ያለ ነገር እሱን ነገር ማስተካከል የሚያስል ልጆቹ ሲያባረ እኔ እናንተ ስለማከብራችሁ ነው፣ ውስጥ ገብቼ ሌላ ብጥብጥ ከማስነሳ ማለት ነው። አን ቤተሰቦችን ጠሪልን ወይ ደግሞ እነሱ አስገድተን አውርተን የማታውቂውን ሰው ጽጌ ሌዳ አገባች። ቤተሰብ አብጥቶላት በሳምንት ውስጥ በስም እንኳን የማታውቀውን ሰው

ምንድን ነው ድሀ ሊያረበስ መሀል የምትይኝ? ምን እንዳደረግ ነው የፈለግሽው? ቆሜ አጨብጭቤ እንድ ድርሽ ነው የምትፈልጊው? እሱ ነው ከእኔ የሚጠበቀው እ ሌላ ሽማግሌ ሲመጣ እኔን እንደዚህ አልፎ ሽማግሌ እንዲገባ ነው የምፈቅደው?

ማንም ሽማግሌ አይገባም። የእሱ ጓደኛ የልጅነት አብሮ አልደግ ከፍቅር ጀምሮ ብዙ መስዋዕትነት የተከፋፈሉ ከነሱ ውጪ ሌላ ባል ተብሎ መጥቶ በስም

እርግጠኛ ነው፣ አሁን አስኩማቸዋል። እርግጠኛ እኛ አውርተንበት ነገሮችን ተመካከል በቅርብ ጊዜ ውስጥ እናሳውቃቸዋለን።